ዜናዎቹን በመምራት ኒያቢ ጸጋይ ከመላ የስቱዲዮ እና የስርጭት ሙያተኞች ጋር አብሬያችሁ ቆያለሁ። አብራችሁ እንድትቆዩ በመጋበዝ ቀዳሚ ወዳደረግነው መረጃችን አልፋለሁ። አዲስ አበባን ሕፃናትን ለማሳደግ ምርጧ አፍሪካዊት ከተማ ለማድረግ እየተከናወነ ባለው ስራ እስካሁን ከ2100 በላይ የሕፃናት መጫወቻ ስፍራዎች መገንባታቸውን ከንቲባ አዳነች አቤቤ ገለጹ። በኢትዮጵያ ለ34ኛ ጊዜ የሚከበረውን አፍሪካ ህጻናት ቀን ምክንያት በማድረግ የአዲስ አበባ ከተማ የቀዳማይ ልጅነት እድገት ፕሮግራም ሳምንት ፌስቲቫል መካሄድ ጀምሯል። ሰብስቤ ባዩ ተጨማሪ አለው። አዲስ አበባ ከተማን ህጻናትን ለማሳደግ ምርጧ አፍሪካዊት ከተማ ለማድረግ በተነደፈው የከንቲባ አዳነች አቤቤ የከንቲባነት ሌጋሲ ግብ አማካኝነት በተጀመረው የቀዳማይ ልጅነት እድገት ፕሮግራም በተለይም ዝቅተኛ ገቢ ካላቸው ቤተሰቦች የተገኙ ህጻናት ተገቢውን እንክብካቤ አግኝተው በአካልም በአእምሮም ጎልብተው እንዲያድጉ ለማድረግ የሚያስችሉ በርካታ መርሃ ግብሮች ተነድፈው እየተተገበሩ ይገኛሉ። ከእነዚህ ውስጥ አንዱ ደግሞ ህጻናት በጨዋታ ዘዴ በመማርና አካባቢያቸውን በተገቢው እያወቁ እንዲያድጉ የሚያስችሉ 120 የሚደርሱ የመጫወቻ ስፍራዎችን በመላው ከተማዋ መገንባት ይገኝበታል። በኢትዮጵያ ለ34ተኛ ጊዜ የሚከበረውን የአፍሪካ ህጻናት ቀንን ምክንያት በማድረግ የአዲስ አበባ ከተማ የቀዳማይ ልጅነት እድገት ፕሮግራም ሳምንት ፌስቲቫል ሲጀመር የተገኙት የአዲስ አበባ ከተማ ከንቲባ ወይዘሮ አዳነች አቤቤ የነገ የሀገር ተረካቢዎችን ለማፍራት ዛሬ ህጻናት በእድሜያቸው ልክ በጨዋታ እየተማሩ የእድገት መሰረተ ቸውን እንዲጥሉ እየተደረገ መሆኑን ተናግረዋል። የህጻንነት ዕድሜ የህይወት መሰረት ነው። ዛሬ በህጻንነት መልካም ዘር ከተዘራ ነገ ትልልቅ የአገር መሪዎች፣ የቢዝነስ መሪዎች፣ አገር መቀየር የሚችሉ ጎበዞችን ማፍራት እንችላለን እና ዛሬ እናንተ በእድሜያችሁ በሚመጥን ልክ ከተማችን ውስጥ እየተጫወታችሁ እንድትማሩ በጨዋታ ብዙ አይነት ለህይወታችሁ ለሁለንተናዊ እድገታችሁ የሚሆን ትልልቅ ግብአቶች እንድታገኙ በአእምሯችሁም በአካላችሁም ጠንካራ እንድትሆኑ ነው እየተሰራ ያለውና ስለዚህ ህጻናቶች በየሰፈራችሁ ባሉ መጫወቻ ቦታዎች ያሉት ዝም ብሎ ጨዋታ ብቻ ሳይሆን በውስጡ ትምህርት ስላለው እናንተ ተጠቀሙበት። ወላጆች ደግሞ ህጻናቶች እንዲጫወቱ እየተጫወቱ እንዲማሩ እድል በመስጠት ሁኔታዎችን በማመቻቸት ጊዜ እንዲኖራቸው በማድረግ ለህጻናት ጊዜ በመስጠት ሁለንተናዊ እድገታቸው እጅግ በጣም በተሟላ ሁኔታ መሄድ እንዲችል ተባብረን እንስራ እላለሁኝ። የከተማ አስተዳደሩ በየሰፈሩና በየትምህርት ቤቱ የህፃናት መጫወቻዎችን በራሱም በጀት እንዲሁም ነዋሪዎችን በማስተባበር እየሰራ መሆኑን የተናገሩት ከንቲባ አዳነች እስካሁን ከሁለት ሺ አንድ መቶ በላይ የመጫወቻ ስፍራዎች መገንባታቸውን አስታውቀዋል። በየትምህርት ቤቱም ይሁን በየሰፈሩ የተሰራውን የህፃናት መጫወቻ የሰራላችሁ የአዲስ አበባ አስተዳደር ነው። የአዲስ አበባ ከተማ አስተዳደር በራሱ በበጀቱ ይሰራል። እንደገና ደግሞ ማህበረሰቡን ያስተባብራል። የእናንተ ወላጆች በየአካባቢው የሚኖሩ ተሳትፈውበት በጋራ እየሰራን ያለ ነው። ገና ነው፣ ወደ 12ሺህ የሚደርሱ የህፃናት መጫወቻ ነው የምንሰራው። እስካሁን ስካውን ድረስ የሰራ ነው ከ2130 በላይ ይሆናል። ገና ጅማሬ ላይ ነው ያለ ነው ማለት ነው። አዲስ አበባችን እስከዛሬ ድረስ ለህፃናት በቂ ስፍራ አልነበራትም። ከዚህ በኋላ ግን የሚገባችሁን ስፍራ የምታገኙባት ከተማችሁ ደስ ብሏችሁ ወዳችሁ በከተማችሁ የቦረቃችሁ የምታድጉባት ለእናንተም ከበጀታችን በትክክል የሚደርሳችሁ ጊዜያችን ለእናንተ ጭምር በትክክል የሚውል እንዲሆን አድርገን ነው እየሰራን ያለነው። የዘንድሮ የአፍሪካ ህጻናት ቀን ሲከበር በከተማዋ የተገነቡ የህፃናት መጫወቻ ስፍራዎች ወደ አገልግሎት እየገቡ ከመሆኑ ጋር መያያዙ ልዩ እንደሚያደርገው የተናገሩት ደግሞ የሴቶች ህጻናትና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ቆንጅት ደበላ ናቸው። ዘንድሮ የአፍሪካ ህጻናት ቀንን ስናከብር በተለይ በከተማችን ላይ በኮሪደር ልማትም እንደዚሁም በተለያዩ ፕሮጀክቶች ከተማችን ላይ በተለይ ለህጻናት ምቹ ሁኔታ ከመፍጠር አንጻር ከቀዳማይ ልጅነትም በጨዋታ ከመማርም ከመሳሰሉት አንጻር በርካታ ተግባራት የተከናወኑበት መሆኑ ልዩ ያደርገዋል። ከትምህርት ቤት ምገባ ጀምሮ በየአካባቢያቸው የመጫወቻ ስፍራዎች እየተገነቡላቸው በመሆኑ ደስተኛ መሆናቸውን የሚናገሩት ህጻናት አድገን የሀገር ተረካቢዎች እንሆናለን ይላሉ። በትምህርት ቤታችን ውስጥ የተመጣጠነ ምግብ እያገኘን ትምህርታችንን እንማራለን። ትምህርታችንን የምንማረው በነፃ ነው። እንዲሁም በአካባቢያችን ውስጥ የተለያዩ መጫወቻ ቦታዎች ተሰርተውልናል። የተሰራው መጫወቻ ቦታ በአዳነች አቤቤ የተሰራ ሲሆን፣ ስለዚህ እሷን በድጋሚ አመሰግናለሁ። አድጌ ትምህርቴን በደንብ ተምሬ እንደ እሷ ሀገር መምራት እፈልጋለሁ። አዳነች አቤቤ ለእኛ ትምህርት ቤት ያደረገችልን ጥሩ ነገር እናመሰግናለን። አሁን የምንመገቡት ምግብ ሁሉ ተለውጦልናል። እኛ የምንጫወትበትን ቦታ በነጻ እንድንጫወት ያደረገችልን አዳነች አቤቤ በድጋሚ እናመሰግናለን። እንወድሻለን። እኔም እንዳንቺ ተምሪ ተለውጪ ሀገሬን እጠቅማለሁ። በመርሃ ግብሩ የሕፃናት የሩጫ ውድድርም ተካሂዷል። የገዳ ስርዓት ሴቶች እንዲጠናከሩና ለቀጣዩ ትውልድ እንዲተላለፉ መስራት እንደሚገባ ተገለጸ። የቱለማ ኦሮሞ የገዳ ስርዓት ልኡካን በኦዳ ነቢ ተገናኝተው የእርቅ ስነ ስርዓት አካሂዷል። የዳንኤል መላኩ ዘገባን ዘላለም አብይ እንደሚከተለው ያቀርበዋል ነው በኦሮሞ የገዳ ስርዓት ደንብ መሰረት የኦሮሞ ማህበረሰብ አባል የሆነ ማንኛውም ሰው የህይወት ዘመኑን የሚያሳልፈው ራሱ በሚፈልገው አቅጣጫ ሳይሆን በገዳ ስርዓት ደንብ የተጣለበትን ማህበራዊ ግዴታዎችና ኃላፊነቶችን በመወጣት እንደሆነ ታሪክ ይዘክረዋል። ሶስቱ የቱለማ ኦሮሞ ልጆችም የቱለማ ኦሮሞ የገዳ ስርዓት ታሪክን መሰረት በማድረግ ጉዞ ሲያደርጉ ቆይተው በኦዳ ነቢ ተገናኝተዋል። በኦዳ ነቢ የተገኙ አባ ገዳዎች በአንድ ገዳ ውስጥ አባት ሁለት ነገር አለው ጋፋ ገዳን አለንጌ ወልራ ፉቱ በገዳ ስርዓት ደንብና ወግ መሰረት በየስምንት ዓመቱ የገዳ ዑደት ጠብቆ የሚካሄደው የበትረ ስልጣን ርክክብና ህግ የሚወጣበት ዕለት ፋጂ ወይም የኦሮሞ ማንነት መለያ የሆነ አርማ ተይዞ ይወጣል። ይህ ፋጂ የገዳ ስርዓትና የኦሮሞ ማንነት መገለጫ ስለሆነና ለሁሉም አባት ሆኖ በአንድ ጥላ ስር የሚያሰባስብ ነው። ህግ ለማውጣትና የበትረ ስልጣን ርክክብ ለማድረግ ጉዞ ከመጀመሩ በፊት አባላቱን መርቆና ሰብስቦ ባንዲራውን ወይም አርማውን ይዞ ይወጣል። ፋጂ ለሁሉም አባት ነው። በአንድ ገዳ ውስጥ አባት ሁለት ነገር አለው። አንደኛው የስድስቶቹ አባት ሲባልና ሁለተኛው ደግሞ የፋጂ ማንነት አባት ይባላል። እነዚህ ሁለቱ አባቶች በየስምንት ዓመቱ በሚደረግ በትረ ስልጣን ርክክብ ምርቃት ተደርጎ ኮርማ ተይዞ ከቤት ከተወጣ በኋላ ወደ ህግ ማውጫ ቦታ ይኬዳል። በመሆኑም በዛሬው ዕለት ተይዞ የተወጣው አርማ ወይም ፋጂ ወደ ህግ ማውጫው ኦዳነቤ ጉዞ ለማድረግ ነው። ሳጅ ከራ ቱማሳ ሌትዴም ከራ ኦዳነቤት የተቸገረ ፈጣሪውን ስለሚለምንበት ጥፋት ያጠፋም ስለሚጠየቅበትና በአደ ሽንቄዎች ስለሚቀጣበት ጨፌ ዶንጎራ ቦታ ልንገራችሁም ይላሉ። ጨፌ ዶንጎራ ከነ ዋለመ ቀብዲ በካ ስቲ ሰዋ ስቲማ በኦዳ ነቢ እርቅና ስምምነት ከተደረገ በኋላ ወደ ጨፌ ዶንጎራ ጉዞ ይደረጋል። ለኦሮሞ ህዝብ ታሪክና እሴት መሰረት ስለሆነው ስለ ጨፌ ዶንጎራ ልንገራችሁ። አባ ገዳዎችና ሀደ ሲንቄዎች አብረው ይጓዛሉ። የየራሳቸው ማረፊያ ቦታም አላቸው። የሀደ ሲንቄ የስልጣን ቦታ ይህ ነው ተብሎ ይለያል። በዛ ቦታም ላይ ያልወለደች ፈጣሪያን የምትለምንበት የተቸገረም ፈጣሪን የሚጠየቅበት ጨፍ የዶንጎራ ቦታ ላይ ነው። ይህ ብቻ ሳይሆን ጥፋት ያጠፋም የሚጠየቅበትና በሀደ ሲንቄዎች የሚቀጣበት ቦታ ነው። ከሪሞ ዋሚጤ አደቡ ሲቄ የገዳ ስርዓትን በጠበቀ መልኩ በኦዳ ነቢ በመገኘት ከገዳ ቢርመጂ የወሰድነውን በክብር መርቀን ለገዳ ሙደና ለማስረከብ በዛሬ ዕለት ተዘጋጅተናል። ለዛም ነው በዚህ ኦዳ ነቢ የተገኘ ነውም ብለዋል። ማሴራቲቲ አኔ አፉርተማ አባክያቲቲ ሁጋጃን በረናን ጎዳኔ በገዳ ስርዓት መሰረት ከስድስት አመት በፊት ከገዳ ቢርመጂ እኔ ስልጣን ወስጄ አለሁ። አሁን ደግሞ ወደ ኦዳ ነቢ የተቃረብኩኝ ነው። በመሆኑም ከገዳ ቢርመጂ የወሰድነውን በክብር መርቀን ለ ገዳ ሙደና ለማስረከብ ተዘጋጅተናል። ለዛም ነው ዛሬ በዚህ ኦዳ ነቤ የተገኘ ነው። ይህንን የገዳ ስርዓት ትውፊቱንና ወጉን ጠብቆ ለትውልድ እንዲተላለፍ መስራት አለብን። እኛ ኃላፊነታችንን እየተወጣን ስርዓቱን እዚህ አድርሰናል። የአሁኑ ትውልድም በዛሬና በነገ መካከል ድልድይ ሆኖ የገዳ ስርዓት ሴቶችን ለቀጣዩ ትውልድ ማስተላለፍ አለበት። ሳንሞ ሪቅቸታኒ ፉዳኒ ጠሎተ ዱበት ደመርሱቱ ረጅራ በ አስራ አምስተኛው የአዲስ አበባ ከተማ አቀፍ የቴክኒክና ሙያ ኤግዚቢሽን ላይ ይዟቸው የቀረቡት ችግር ፈቺ ቴክኖሎጂዎች ኢንተርፕራይዞች ምርትና ምርታማነታቸውን የሚያሳድጉበት ጥራት ያለው ተወዳዳሪ ምርት የሚያመርቱበት ብሎም የሀገርን ኢኮኖሚ የሚያሳድጉበት ስለመሆኑ የኤግዚቢሽኑ ተሳታፊዎች ገልጸዋል። የተሳታፊዎቹን አስተያየት ምትኩ ተሾመ አሰባስቧቸዋል። በ15ኛው የቴክኒክና ሙያ ሳምንት አንደኛ የሲኤንሲ ራውተር ማሽን አምጥተናል። ይህ ደግሞ እጅግ ዘመናዊ የሆነ ብዙ የኢንተርፕራይዞች ወይም ደግሞ የሀገራችን አምራች ኢንተርፕራይዞች የሚፈልጉት አይነት ቴክኖሎጂ ነው። ሌላው ሀገር በቀል የሆነ የአርን ስፒኒንግ ማሽን ነው። ይህ ደግሞ ብዙ የሽመና ስራ ላይ የተሰማሩ ኢንተርፕራይዞች ፍላጎት ያሳዩበትና ጥሩ የሆነ ቴክኖሎጂ ይዘን ቀርበናል። እንደ ከተማችን እንደ ሀገር ችግር ፈጪ የሆኑ ቴክኖሎጂዎችን ነው ይዘን ያቀረብነው። በተለይ ለኢንተርፕራይዞች ተሸጋግሮ ኢንተርፕራይዞች ምርትና ምርታማነታቸውን የሚጨምሩበት በጥራት እና በወጭ ቆጣቢ በሆነ አግባብ ስራዎቻቸውን መስራት የሚችሉበት ቴክኖሎጂዎች ናቸው ማለት ነው። ይህ ቴክኖሎጂ ያሰራንበት ዋናው ዓላማ አንደኛ ነገር ከጥቃቅንና አነስተኛ በመነሳት ነው። የነሱን ሀሳብ ከጠየቅን በኋላ ቀጥታ ወደ ስራው ነው ሄድ ነው ማለትም፣ ችግር ስለሚፈታ ማለት ነው። ማለትም አሁን ማይካ ላይ ይሰራል ይሄ ሴኒሲ ማሽን። ያው ሴኒሲ ማሽን ማለት ከስሙ እንደምንረዳው ኮምፒውተራይዝ ኒውሜሪካል ኮንትሮል ማሽን ነው። ኮምፒውተራይዝ ነው እና ፕላስቲክ ላይ ይሰራል። የተለያየ ፕላስቲክ ላይ እንደገና ደግሞ እንደዚህ አይነት ዲዛይኖችን ያወጣልናል። ፕላስ ለማስታወቂያነት የምንጠቀምበት የተለያዩ ፖስተሮች፣ ዲም ላይቶች ምናምን ስንከትበት የተለያየ ፖስተሮችን ይሰራልናል። የሰራ ነው ትራፊክ ላይት ነው ብላይንድ ለአይነ ስውራኖች የሰራ ነው እና ለአዲስ ለኮሪደር ልማት አሪፍ ነዋ ብለን ሀሳቡ እና የሰራ ነው ቀዩ ሲበራ ድምፅ እንዳይወጣ ነው ሶስት አይነት ቋንቋ የተጠቀምነው አማርኛ እንግሊዝኛና ፎኖ ነው እና ቀዩ በራ ቁጥር ድምፅ ያወጣል። ቢጫውም፣ አረንጓዴ ሶስቱም ማለት ነው እና የተጠቀምናቸው እቃዎች አርዲኖ፣ ማይክሮ ኤስዲ ካርድ እና ሪሌ ነው። ይሄኛው ደግሞ በቃቂ ፖሊቴክኒክ ኮሌጅ የተሰራ አገር በቀል ቴክኖሎጂ ነው። ከዘመናዊ የሚለየው ምንድ ነው? አንደኛ እኛ ጋር ያሉ ንቦች በተለይ ዛፍ ላይ ተሰቅሎ የሚቀመጠው አገር በቀሉ ቀፎ ክብ የሆነ ነው። በሱ ሲሆንላቸው የለመዱት ነገር መግባት ይችላሉ። ከዛ ውጭ ደግሞ ከዘመናዊ ቀፎ በእጥፍ የማር ምርቱን የሚጨምር ነው ማለት ነው። ይህን እንደምታዩት ስናየው ራውንድ ነው ይመስላል። ነገር ግን ወደ ዘመናዊ ተቀይሮ በዚህ ልክ እዚህ ጋ ፋንዴሽን ተሰርቶለት ወይም ሰም ታትሞለት በዚህ ልክ ገብተው የሚያመርቱበት እንጀራቸውን ማራቸውን የሚያመርቱበት የማር ምርትን ከዘመናዊ በጥፍ የሚጨምር ነው። ቴክኒካው ማለት ሲባል በቃ ሰው ተምሮ የሚለወጥበት ነው። ገብቶ በቃ ይሆን አላ ፕሮጀክት መስራት ይችላል ያለውን አቅም መጥቶ መስራት ይሻል። ማንኛውም ሰው መጥቶ ማለት ነው። እና ቴክኒክና ሙያ በጣም አሪፍ ነው። ሰው መጥቶ እንዲማር እንመክራለን። ወደ ውጪ መረጃችን እንሻገራለን። ቅዳሜ አመሻሽ እስራኤልና ኢራን በተለዋወጡት የሚ